ሰላም ጤና ስትልኝ፣ ውድ ተመልካቾቻችን፣ የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ከሳሁን ይልማ ነኝ። ባለፈው ሐሙስ ንጋት ላይ አርብ ማለት ነው በደረሰ ከፍተኛ የመኪና አደጋ በኦስትን ቴክሳስ ውስጥ አምስት ሰዎች ተገለዋል። አስራ አንድ ሰዎች ቆስለው በህይወታቸው አስጊ ደረጃ ላይ እንዳለ በትናንትናው መረጃ ያካፍያቸዋለሁ። ይህን አደጋ ያደረሰው ሰለሞን አርያ ወልደ ቃል የተባለ ጎልማሳ ነው። ይህ ሰው የሚኖረው ዳላስ ነው። ቤተሰብ አለው፣ ሚስት አለው፣ ሁለት ልጆች እንዳሉት ለመረዳት ችያለው። ያለው ቤተሰቦቹንም ለማነጋገር ሞክሬያለሁ። በትናንትናው መረጃዬ ሰለሞን ያለው በእስር ቤት ውስጥ ወይም ጊዜያዊ ማረፊያ እንደነበርና ፍርድ ቤት እሁድ ለት ቅዳሜ ምሽት ወይም ሰኞ እንደሚቀርብ ከእስር ቤቱ መረጃ አግኝቼ ነበር ከፖሊስ ፣ ያንን አካፍያቸዋለሁ። በዛን ሁለት ሌሊት ዳኛ ፊት ቀርቧል። ዳኛ ፊት ሲቀርብ ጠበቃም ወይም ሌላ ሰው መግባት እንደማይችል ተገልጾልኝ ነበረ። ይህ ሰው በአሁን ሰዓት በኦስትን ኮሬክሽናል ፋሲሊቲ ወይም ወደ ዋና ወህኒ ቤት ተወስዷል። ከፍተኛ ወንጀል የፈጸሙ ሰዎች የሚታሰሩበት እስር ቤት ነው። ኦስትን ኮሬክሽናል ፋሲሊቲ፣ በትራቪስ ካውንቲ ኮሬክሽናል ፋሲሊቲ የሚገኘው ሰለሞን ሁኔታን ለማጣራት ዛሬ ወደ እስር ቤቱ ደውዬ ነበረ፣ ማለትም በዕለተ እሁድ ማለት ነው። ፖሊስ እነሱ ጋር እንደሌለ ነገር ግን ፍርድ ቤት ወይም ዳኛ ፊት ቀርቦ ቻርጁ ወይም ክሱ እንደተነገረው ሰምቻለሁ። በቀደም ከነበረው አፊዳቪት ወይም ከነበረው ክስ የበለጠም ተጨምሮ ሁኔታው አደገኛ እንደሆነ የክሱ ደረጃ ስንመለከት ያሳያል። ክሱ ሰባት ነው። ሰባት ክስ አለበት ሴከንድ ዲግሪ ፌሎኒ የሚባለው ወደ አምስት፣ ተርድ ዲግሪ የሚባል ደግሞ ወደ ሁለት ማለት ነው አጠቃላይ ሰባት በእነዚህ በእያንዳንዱ ክስ የዋስ መብት ወይም ዋስ ለመሆን ወይም ጋራንቲ ተያያዥ ዋስትና ቢለቀቅ አደጋ አያደርስም ለኮሚኒቲው፣ ቢለቀቅ ከዚያ ሀገር አይጠፋም ተብሎ የዋስ መብቱን ለማስከበር አጠቃላይ በእያንዳንዱ ያለውን ተመልክቼ ወደ አንድ ነጥብ ሁለት ሚሊዮን ዶላር ያስፈልጋል ይህን ሰው ከእስር ቤት ለማስለቀቅ ይህንን ከመረጃ ቀጥታ ያገኘሁትን በቪዲዮ በምስል ላሳያችሁ። ቪዲዮ ላይ የተመለከታችሁት ትራቪስ ካውንቲ ፋሲሊቲ ነው። በዚህ ከኔጎን የሚታየው ይህ ምስል ትራቪስ ካውንቲ ኮሬክሽናል ፋሲሊቲ ነው። ሰለሞን የሚገኘው እዛ ነው። እንደምትመለከቱት እንግዲህ ከጊዜያዊ ማቆያ እስር ቤት ወደዚህ ሄዷል። እስካሁን ጠበቃ አልቆመለትም። ቤተሰቡን አነጋግር ያለው መደበቁ ወይም በዝምታ መቀመጡ መጨነቁ ዋስትና አያሰጠውም፣ እርዳታ እንዲገኝለት አያደርግም። ወታችሁ ብትናገሩ ኢትዮጵያም ኮሚኒቲ እሱን የሚያውቁት በዳላስ አካባቢ ያሉ ሹፌሮችም አጠቃላይ ዓለም ላይ ያሉ ኤርትራውያንም ኢትዮጵያውያንም ሊተባበሩ ይችላሉ። ወታችሁ ብትናገሩ ብትጠይቁ የተሻለ ነው። እዚህ ሀገር ውጭ ሀገር ፈረንጆቹም አደጋ ሲያደርሱ የሆነ ችግር ሲደርስባቸው ጎፈንድሜ ያዘጋጃሉ፣ ወይም ሌላ ገንዘብ ማሰባሰቢያ መንገድ ያዘጋጃሉ። በዛ መሰረት ጠበቃ ማስቆም ይቻላል። ዋስትና የሚገኝበትን መንገድ መፈለግ ይቻላል። ብዙ ጊዜ ተከሳሽ በሚሰጠው ቃል ነው ፍርድ ቤት የሚከሰሰው። ይህ ቃሉ ደግሞ ራሱ ላይ ሊባርቅበት ይችላል። በድንጋጤ የሚያምነው የሚሰጠው ቃል የሚፈርመው ወረቀት ሁሉ ኤጌንስቲም እሱ ተቃራኒ እሱ ላይ ክሱ ላይ የሚፈረድበት ፍርድ ላይ ነገ ዳኛ ሲመለከት ሊያካርርበት ይችላል። በጊዜ ግን ጠበቃ ካገኘ ክሱን ሊያቀል ይችላል። ይሄ ልጅ አደጋ ሊያደርስ አይደለም የሚወጣው። የአማዞን መኪና ነው ሲያሽከረክር የነበረው በጣም ትልቅ መኪና ነው። ብዙ ትልልቅ መኪኖች፣ ከባድ መኪናዎች አደጋ ያደርሳሉ። ይህ አደጋ የተለየ አይደለም። ነገር ግን ሂዳችሁ ብታዩት የኦስቲን ፖሊስ ዲፓርትመንት ማህበራዊ ገጾች ላይ ሂዳችሁ ብትመለከቱ እንዳለ አክራሪ ነጮች በዚህ ሰዓት ያለውን የስደተኛ ላይ ያለውን ዘመቻ አስታከው ልጁ ላይ እየዘመቱበት ነው። የሞት ፍርድ ሁሉ ሊፈረድበት ይገባል የሚል ቅስቀሳ ሁሉ ጀምሯል። ሄዳችሁ ተመልከቱ እዛ ስር። ባልተለመደ ሁኔታ ኦስትን ፖሊስ ዲፓርትመንት የሚፖስታቸው ወይም የሚያጋራቸው ማህበራዊ ሚዲያ ላይ ብዙ ትኩረት የሚያገኙ አይደሉም። ይሄ ግን አምስት ሰውም ስለ ሞተ 17 መኪናም ስለተጋጨ 11 ሰውም ተጎድቷል እንግዲህ የማይተርፉም ሊኖሩ ይችላሉ ተብሏል በመኪና ነፍስ በማጥፋት በመኪና ከፍተኛ ጉዳት በማድረስ እነዚህ ናቸው አንድ ሁለት ሶስት አራት አምስት ስድስት ሰባት ተብሎ ክስ የቀረበበት ስለዚህ ያንን ስትመለከቱ ያሳዝናል ስደተኛ ህገወጥ ህገወጥ ይሁን አይሁን እንኳን ሳያውቁ ነው። ይህንን ጀጅመንት ሶሻል ሚዲያ ላይ ካምፔይን የሚያደርጉት በዚህ ሰዓት ደግሞ፣ ስደተኛው ወንጀል ይሰራል፣ ህገወጥ ነገር ይሰራል ብለው ሁሉን ነገር ስደተኛው ላይ ለመለጠፍ ይሞከራል። እዚህ ጠጥተው የሚነዱት ጠጥተው አደጋ የሚያደርሱት አብዛኛው የአሜሪካ ዜጎች ናቸው። ቴክሳስ በመኪና አደጋ አንደኛ ነው። በእርግጥ የህዝብ ቁጥሩም ከፍተኛ ስለሆነ ሬሽዮ ግን ከሌላ እስቴቶች የተለየ ነው። ከፍተኛ አደጋ የሚደርስበት ስቴት ነው። ፍጥነቱ ቀላል አይደለም እና ይሄ ልጅ መኪናውን ቢብሎት ይሆን ባለው ፍጥነት በላይ ነድቶ ይሆን፣ ሁሉ ነገር በጊዜ ሂደት የሚጠራ ነው። ሆኖም ግን አንድ ሰው እስኪፈረድበት ድረስ ንጹህ ነው። አንቲል ፕሩቨን ጊልቲ ሁሉ ነገር ጠርቶ በመረጃ እስኪቀርብበት ድረስ ንጹህ ነው። ይሄ መጀመሪያ ላይ ዴፕሬሳንት ወስዷል ምናምን የሚለው ነገር እስካሁን እዚህ ሰባቱ ቻርጅ ላይ በግልጽ የለም። ጠበቆች ለልጁ ፈልጎ ለማገናኘት እዚህ ኦስትን ያሉ ሰዎችን እኔ እያነጋገርኩ ነው። የሚረዳበትን መንገድ ቤተሰቡን ነግር ያለው ባለቤቱ ትግርኛ ብቻ ነው የምትችለው፣ ኤርትራዊ መሆኑንም አረጋግጫለው ከቤተሰቦቿ ጋር በእንግሊዝኛ የሚያወራ በአማርኛም የሚወራ ሰው አነጋግሬአለሁ። በተቻላችሁ አቅም ውጡና ተናገሩ፣ ሰው እንዲረዳው አድርጉ። ጥሩ ነገር ክሱን በደንብ በዝርዝር አሳያችኋለሁ። ከዛ በፊት ማስታወቂያ ተመልክተን እንመለሳለን። ይህን ዝግጅት የማቀርብላችሁ ካሳሁን ይልማ ነኝ። የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። አስተያየት ለመስጠት 5126774634 ላይ በቴሌግራምም በቀጥታም ደውላችሁ በድምፅም ካላነሳሁት ቴክስት ሁሉ መላክ ትችላላችሁ። የተለየ ነገር ካላችሁ በኮሜንት ሴክሽን የምትጽፉ ሰዎች በዚህ ስልክ ብትደውሉልኝ ወይም ቴክስት ብታደርጉልኝ መልሼ እደውላለሁ። ሚዲያውን ደግሞ ሰብስክራይብ አድርጉ። ስትመለከቱ ብዙ ሰዎች ትመለከታላችሁ፣ ሰብስክራይብ አታደርጉም። ሰብስክራይብ ብታደርጉ መረጃው ቶሎ ወደ እናንተ ይመጣል፣ ሚዲያውም የማደግ እድል ይኖረዋል። ሌላው ደግሞ ሚዲያውን ለመርዳት በ6 46 326 ሰባት ላይ ያንን ብታደርጉ ሚዲያው የሚያድግበት መንገድ ይገኛል ማለት ነው። ቆይታችሁ ከኛ ጋር ይሁን። ከማስታወቂያ በኋላ መለሳለሁ። ረሜዲ ታክስ ሰርቪስ የረሜዲ ታክስ ሰርቪስ ባለሙያዎች በአይአርኤስ የሚሰጠውን ከፍተኛ የሙያ ብቃት መለኪያ ኤንሮልድ ኤጀንት ስታተስ ያላቸው ስለሆነ ታክስን በተመለከተ ከአይአርኤስ የሚመጡ ማናቸውንም ጉዳይ እንደ ራሱ ሆነን አይአርኤስ ቢሮ ሄደን በተቀላጠፈ ሁኔታ እናከናውንሎታለን። በምቹ ቢሯችን በዛ ባሉ ሠራተኞቻችን፣ ቀጠሮን ሳናግላላ፣ ከዓመት ዓመት ክፍት በሆነው ቢሯችን ሳምንቱ ሙሉ በስራ ሰዓት ያገኙናል። ይምጡ፣ ይጎብኙ። ሁሉንም ታክስ አይነቶች እንሰራለን። የግሎች ሆነ ድርጅቶች፣ ኤስኮርፕ፣ ሲኮርፕ፣ ፓርትነርሽፕ እንዲሁም እንዲሁ ታክስ ኤግዛምት እና ሌሎች ታክስ አይነቶችን በየትኛውም የአሜሪካ ስቴት ለሚኖሩ እንሰራለን። ቢሮአችን ታክስ ወቅት ብቻ ተከፍተው የሚዘጉ ድርጅቶች አይነት ሳይሆን፣ እኛ አመቱን ሙሉ ቢመጡ እኛ ቢሮ ሁልጊዜ ክፍት ነው። ከሰኞ እስከ ቅዳሜ ድረስ ኤኒታይም ቢመጡ ያገኙናል። በህጉ መሰረት ማግኘት ያለቦትን ማክሲመም ሪፈንድ እናስገኝሎታለን። እንዲሁም መክፈልም ካለቦት በህጉ መሰረት መክፈል የሚችሉትን አነስተኛ ሂሳብ እንዲከፍሉ እናደርጋለን። መጪውን አዲስ ዓመት ታክሶን እኛ ጋር ያሰሩ። ይደሰቱብናል፣ ይኮሩብናል። ሁኑን፣ ይደውሉ ስልክ ቁጥር 703 2126630፣ ተጨማሪ 703 955 0230። ሬሜዲ ታክስ ሃፒ ኒው ኢየር። ተመልካቾቻችን ከማስታወቂያው በኋላ የተመለከታችሁት የሰለሞን አራያን አደጋ የሚያሳይ ቪዲዮ ነው። የዚህ ወጣት ሁኔታ ላሳያችሁ ሞክራለሁ። ያለበት የክሶች አይነት ብዙ ናቸው። እዚህ ቪዲዮ ላይ አሳያችኋለሁ። ክሱ አይነት እንደምትመለከቱት ነው። ሰባት ክሶች ናቸው የተመለከትኩት። በጣም የሚያሳዝን ሁኔታ ነው። እውነቱን ለመናገር በአሁኑ ሰዓት ምንድን ነው የሚፈልገው ይሄ ልጅ? በዋናነት የሚፈልገው ጠበቃ ነው። ጠበቃ ወሳኝ ነው በዚህ ሰዓት፣ ምንም ጥርጥር የሌለው በከፍተኛ ሁኔታ ጠበቃ ይፈልጋል። ጠበቃው የዚህን ወጣት ህይወት ምናልባት ክሱንም ለማቅለል ፍርዱንም ለማቅለል ለቤተሰቡም ምናልባት እስኪፈረድበት ድረስ እየተመላለሰ ፍርዱን እንኳን ለመከታተል ከልጆቹ ጋር ጊዜ ለማሳለፍ በጣም የሚያስፈልገው በአሁኑ ሰዓት ጠበቃ ነው። ምንም ጥርጥር የሌለው ነገር ነው። በቤተሰቡ በኩል ምን እያሰቡ እንደሆነ ጠበቃ ማግኘት ነው ቅድሚያ የሚያስፈልገው። እነማንን እያማከሩ እንደሆነ አሁን ምንም መረጃ የለኝም። ትናንትና ነው ያነጋገርኳቸው። ዛሬም ለማግኘት ሞክሬ ነበረ። እስካሁን ምላሽ አልሰጡኝም። በጽሁፍ መልእክት ልክ ያለው በተቻለ አቅም በእነሱ ዙሪያ ያለ ሰው ኤርትራውያን የሚችሉትን ቢያደርጉ፣ ወይም ሌላም ሰዎች ቢያስተባብሩ፣ ፈቃደኛ ሆኖ የሚረዳ ብዙ ሰው አለ። እውነቱን ለመናገር እና የዚህ ልጅን ሁኔታ እየተከታተልኩ ነው። ቀጠሮ አስይዣለሁ። ስለ ቀጠሮውም ነግራችኋለሁ። ምክንያቱም በጣም የሚያሳዝን ሁኔታ ነው። ነገ ሁላችንም ላይ ሊደርስ ይቅርታ፣ ነገ ሁላችንም ላይ ሊደርስ የሚችል ነው። ዛሬ እንደ አንድ ሁሉ ነገር ተመቻችቶልን እንደ መኖራችን በኋላ ላይ ከሰከንዶች በኋላ ነገ ስላለው ነገር ምንም እርግጠኛ አይደለንም። ሁላችንም ባለንበት ጥሩ ጊዜ ለሰዎች መልካም የምናደርግ ከሆነ ለራሳችንም ያ እድል ይገጥመናል። ምንም ጥርጥር የለውም። ሁልጊዜ በህይወት ላይ በተለይ ሰው ሀገር ሆኖ የሚደርስ አደጋ በጣም አስከፊ ነው። እውነቱን ለመናገር የዚህ ልጅን ሁኔታ በቅርበት ደግሞ እንደዚህ እንደኔ ለተከታተለ ሰው ከፖሊስ የሚነገሩት መረጃዎች እነሱን እነሱን ለሚሰማ ትንሽ ከበድ ይላል። በቻርጁ ላይ ምናልባት ምንድን ናቸው ቻርጁ ብላችሁ የምትጠይቁ ሰዎች ካላችሁ ትንሽ ለብቻ የዚህን ቪዲዮ ላሳያችሁ እንደምትመለከቱት ቪዲዮ ላይ እያንዳንዱ ቻርጅ ለምሳሌ እዚህ ጋር የምትመለከቱት ስሙ ነው፣ መረጃው ሙሉ ስሙ አለ። ለእያንዳንዱ ኮዝ ነንበር አለው፣ ቻርጁ አይነት አለው፣ ቦንድ አለው። ለእያንዳንዱ ሁለት መቶ ሺህ ሁለት መቶ ሺህ ከዛ በኋላ ወደ ታች ስትሄዱ መቶ ሺህ ብዙ ሶስቱ ከፍተኛዎቹ ሁለት መቶ ሺህ ናቸው። ሌላው መቶ ሺህ አሉ። እያንዳንዱ እንግዲህ ኢንቶክሲኬሽን አሳልት ዊዝ ቬክል ሲሪየስ ቦዲሊ ኢንጁሪ ማንስላውተር፣ እነዚህ ናቸው ከፍተኛ ህይወትን በማጥፋት ከፍተኛ የአካል ጉዳት በማድረስ ወይም በማቁሰል የሚሉ ናቸው። ሰባት ነው ሰከንድ ዲግሪ እና ተርድ ዲግሪ ነው። ሰከንድ ዲግሪዎቹ አምስት ናቸው። ኮዝ ነንበር አለው ኬዝ ነንበር ሳይሆን ኮዝ ነንበር አለው። ቡኪንግ የተደረገበት ሐሙስ ሌሊት ላይ ነው የታሰረው። ሐሙስ ሌሊት ወደ አርብ ንጋት ላይ ነው ወደ ፎር ፎርቲ ፋይቭ ኤ ኤም ወደ በኢትዮጵያ 11 ሰዓት ሩብ ጉዳይ እንደምንለው እዛ ፖሊስ ጣቢያ የገባው ከአደጋው በኋላ ማለት ነው። አደጋው ሐሙስ ምሽት ነው የሚባለው እና ከፍተኛ ወንጀለኞች ወደሚታሰሩበት እስር ቤት ነው የተወሰደው ከጊዜያዊ ማቆያው። እያንዳንዱ መረጃ ይሄ ነው። እድሜው ምኑ ምኑ አለ። እኔ ቡክ አድርጌ ያለው ሮብ ነው ማየው። ተመዝግቤ መታወቂያን ስካን አድርጌ የእስር ቤቱ መረጃ ሰጥቼ፣ ቀጠሮ ተሰጥቶኛል ረቡዕ ዕለት ረቡዕ ዕለት ጅ አየዋለው ጠይቀዋለው። በዚህ መሀል ደግሞ ጠበቃ የሆናችሁ ኢትዮጵያውያን ካላችሁ ይህን ነገር በተለይ ክሪሚናል ዲፌንስ ነው የሚባለው፣ ለወንጀለኛ ለተባለ ሰው ጠበቃ የሚቆም ማለት ነው። ያ እንደዛ አይነት ሙያ ያላችሁ ኢትዮጵያውያን በዳላስም፣ በሂውስተንም በተለይ ቴክሳስ ውስጥ ያላችሁ ካላችሁ ብትደውሉልኝ፣ በዚህ በስልክ ቁጥር ፊት ለፊት በምታዩት ስክሪን ላይ እኔ ከቤተሰቡ ጋር አገናኛችኋለሁ። የተለያዩ ሰዎች እንዴት እንርዳው የምትሏላችሁ ደውሉልኝ። እኔ ከቀጥታ ከቤተሰቡ ጋር አገናኛችኋለሁ። የቀጠሮዬ ሮብ ጠዋት ነው። ተጨማሪ መረጃ ይዤላችሁ ለመቅረብ እሞክራለሁ። የዛን ቀን ያለው መረጃ ይህ ነው። ሰለሞን አርያ ወልደቃል በድንገት ከፍተኛ አደጋ አድርሶ አምስት ሰዎች ሞተዋል። አንድ ሰዎች ቆስለዋል። ከቆሰሉት መካከል ህይወታቸው አደጋ ውስጥ ያሉ እንዳሉ ተገልጿል። ፖሊስ ምናልባት ምንድን ነው የምታወረው የሚለውን ማየት ደግሞ ለምትፈልጉ ሰዎች ለእናንተ መረጃ ልጨምርላችሁ ይችላለው። እዚህ ጋር ፖሊስ በአደጋው ወቅት የተናገረው ነው።

ይሄው ነው የዛን ቀን የነበረው መረጃ። ሌሎችም አሉ። እሱን በተመለከተ ከዚህ በፊት ደግሞ ቀጠሮ ነበረው ማሰኞ ማክሰኞ በቀጣዩ ማክሰኞ ማለት ነው። በፍጥነት ሰላሳ የሚነዳበት ላይ ስልሳ ሶስት ነው። ዛን ያል ከፍተኛ ነው። ቀጠሮ ነበረው ፖሊስ ያንን ብሏል። ሁሉ መረጃ እዚህ ሀገር ቀጥታ ለፐብሊክ የሚገለጽባቸው ሁኔታዎች አሉ። የዚህ ልጅ ሁኔታ ይሄ ነው። ልጆች አሉ ሁለት ልጆች። በአስተያየት ላይ አይቻሉ ዩቱብ ላይ አስተያየት የምሰጡ ሰዎች ብዙዎቻችሁ አዘኔታችሁን ትብብራችሁን የምትገልጹ በጣም ቅን ሰዎች አላችሁ። እንዲሁ በተቃራኒው ደግሞ የደረሰውን አደጋ በማየት የሰውን ሐዘኔታ ለምን ይታዘንለታል እምትሉ አሉ። አደጋ እንደዚህ ፕሮግራም እንዳደለም። አዎ ሰውየው በቸልተኝነት ጠጥቶ ወይም በፍጥነት ነርቶ ሬክለስ ድራይቪንግ እዚህ ሁሉም ሀገር ህግ አለ። እንደዛ ጥንቃቄ ሳያደርግ ወይም ስልክ ሲመለከት የሰውን ህይወት ከቀጠፈ ራሱ ኃላፊነት ይወስዳል፣ ይፈረድበታል። የዚህ ልጅ ምን እንደተከሰተ እንኳን አታውቁም። አንድ ሀበሻ ደግሞ ስላልኩኝ እምን ሀበሻ ትላለ? ኤርትራዊም ሀበሻ ነው፣ ትግሬም ሀበሻ ነው፣ አማራም ሀበሻ ነው፣ ኢትዮጵያዊ ሀበሻ ነው፣ ኤርትራዊ ሀበሻ ነን፣ ሁላችንም የልጁን ዜግነት ስላላረጋገጥኩ አበሻ በሚል አስቀምጨዋለሁ የጠራ መረጃ ስላላገኘው ቤተሰቡ ዳላስ ናቸው ለልጆች አሉ ይባላል ብዬ ጠቅሻለሁ። አሁን ኤርትራዊ መሆኑን ስላወኩ በዜግነቱ ጠረዋለሁ። ኤርትራዊ ነው፣ ኤርትራዊ ነው ብለው ስላሉኝ ቤተሰቦቹ አላቅም። በህወሓት ኢህአዴግ ዘመን ሽመልባ ውስጥ የትግራይ ተወላጆች ኤርትራይንን እያሉ ወደ ውጭ ሀገር ወጥተዋል። ይህንን የምናውቀው በገሃድ የተቀመጠ ሀቅ ነው። እዚህ ሀገር አሉ በኤርትራዊ ስም ጥገኝነት አግኝተው የሚኖሩ ግን የህዋት ደጋፊዎች፣ ድጋፋቸው እንኳን በአደባባይ እዚህም ለህዋት ሲሰጡ ያ አያሸማቀቃቸውም። ይሄንን እናውቃለን። ስለዚህ ሀበሻ በሚል አስቀምጨዋለሁ ይሄ ልጅ ኤርትራዊ መሆኑን ከቤተሰቡ ነው የሰማሁት። አሁን እኔ ራሴ እጄ የዘር ማንዘሩን አላጠን ነው። ሚስቱን ጠይቄያለሁ፣ ትግርኛ ተናጋሪ ናት። ጓደኛ ጠይቄያለሁ፣ እዛው ያናገርኩት እሱ ኤርትራዊ መሆኑን ነግሮኛል። ሌላም አማርኛ የምትናገር ኤርትራዊ ነው ብላኛለች። ስለዚህ አሁን ኤርትራዊ መሆኑን እገልጻለሁ ማለት ነው። በተረፈ ሰው አደጋ የከፋ ነገር ሲደርስበት፣ መጀመሪያ ይታዘናል ለሞቱትም። ለሱ እዚህ ውስጥ መግባት እኮ ቀላል አይደለም። ይሄ ልጅ እስር ቤት ረጅም እድሜውን ከዚህ በኋላ ያሳልፋል። ምናልባት በእያንዳንዱ ቻርጅ ነው እንግዲህ እስከ ሀያ ዓመት የሚለውን ቀጥታ ወስዳችሁታል። በቀደም በእያንዳንዷ ቻርጅ ነው ሰከንድ ዲግሪ የሚያስፈርድበት ዓመት አለ። ተርድ ዲግሪ የሚያስፈርድበት ዓመት አለ። በእያንዳንዱ ተፈርዶበት ተደምሮ ነው እንግዲህ የዚህ ልጅ ውጤትን እናየዋለን። ጠበቃ እናናግራለን፣ ባለሙያ ደግሞ ለማናገር ሞክራለሁ። ያው ኢትዮጵያዊ ባለሙያዎች መጥተው ለመናገር ፈቃደኛ አይደሉ። በብዙ መልኩ ነርስም በሉት ዶክተርም በሉት አደጋም የደረሰበት ችግርም የደረሰበት ሚዲያ ላይ መጥቶ ሕይወቱን ሼር አያደርግም፣ ሌሎች እንዲማሩበት አያደርግም፣ እውቀቱን አይሰጥም። ሞክሬያለሁ ብዙ ባለሙያዎችን ለማናገር ጥቂቶች ናቸው ፈቃደኛ። ጥቂት ካሉት በጣም ጥቂቶች። ሁሉም ኑሮውን መኖር የተመቻቸ ኑሮውን መኖር፣ ሰርቶ ደመወዝ እንዲከፈለው ነው እንጂ ለራሱ ለወገኑ እስኪ ምን ላድርግ። ፖለቲካውን ተዉት። ፖለቲካው አገር ቤት ያለ ነው። እዚህ ግን እዛ አገር ቤትን የምንፈርድበት መንግስት እንዲያደርግ እንላለን። እዚህ እኮ የምንኖረው ነፃ ሀገር ላይ ነው። ምንድን ነው እንዳንረዳዳ የሚያደርገት? ምንድን ነው ቀና እንዳንሆን ብሎክ የሚያደርገው ማይንዳችንን የሚዘጋው? በምን ሊሳበብ ነው? በምን ልናሳበብ ነው? እዚህ ሀገር እየኖርን በመለስ በኃይለማርያም በአብይ አህመድ በእነዚህ የኢትዮጵያ ጠቅላይ ሚኒስትሮች ልናመካኝ ነው ወይስ በፓርቲዎቹ በህወሓት በብልጽግና ምናምን እያለን ምንድን ነው? እዚህ ነው እኮ ያለ ነው። ይህንን ራሳችንን መጠየቅ ነው። እዚህ እንኳን ጥሩነት ብናሳይ አገር ውስጥ ያለውን ለመተቸት የሚያበቃ ነገር ይኖረናል። እዚህ ተከፋፍልን ሚዲያው ተሸንሽኖ ተሸንሽኖ ካሳሁን ልማ እዚህ ጋር ለብቻው ተጥዶ መረጃ ለመስጠት የሚጥረው የሙያው ፍቅር ስላለኝ ነው እንጂ ለብቻ የመስራት የምወድ ሰው እኛ አይደለም። ኢሳትን ተመልከቱት። እንደ አሜባ ተሸንሽኖ አንድ ሚዲያ መሆን አቅቶት ሁሉም ነጻ አውጪ ለመሆን በየፊናው ይውተረተራል። ከዛ ተቃዋሚውን አንድሁን በጋራ ተባብራችሁ መንግስትን፣ አንተስ ይህንን አንጠይቅም። ዶክተሮች፣ ነርሶች፣ በንግድ ላይ ያላችሁ ሰዎች በየቦታው የምትሰሩ ሰዎች ህብረት አላችሁ ወይ? በምትኖሩበት ከተማ አስርም ሆኑ አስር ሺህ ሆኖ ህብረት አለ ወይ? ቤተክርስቲያን ሀምሳ ቤተክርስቲያን ዲሲ ውስጥ አለ። ጥሩ ነው ቤተክርስቲያን መገንባቱ። ለማ ለስንት ሰው ለምንድ ነው በየቦታው እየተካሄደ ቤተክርስቲያን እንደ ሱቅ የሚከፈተው? መስጊድንም በሉት ሁሉም ህብረት የሌለን ለምንድ ነው? እዚህ ሀገር መጥተን ከዛ ተሸክመን የመጣነውን የመከፋፈል የተከፋፈለ እርስ በርስ የተሸነሸነ አመለካከት እዚሁ አስርጸን አጠናክረን ስለምንቀጥል ነው። ራሳችንን እንጠይቅ። ይሄ ልጅንም እግዚአብሔር ፍርዱን ያቅልልለት ለልጆቹና ለሚስቱ ደግሞ መንፈስ ጥንካሬ እግዚአብሔር ይስጣችሁ። ሙስሊሞች በአሁኑ ሰዓት የምትጾሙ ጸልዩ፣ ዱዋ አድርጉ። ክርስቲያኖች፣ ኦርቶዶክሶች ጸልዩ። ቤተ ክርስቲያን መመላለሳችን ብቻ ሳይሆን የልባችን ምን ያስባል። ሁል በየቀኑ ኃጢአት ላይ ነው የምንወድቀው። ለወገኖቻችን ለሀገራችን መጸለይ ነው። ዛሬ ሁለቴ መሬት ተንቀጥቅጧል። የመሬት በንቀጥቀጡ ተደጋግሟል። ነገ ምን ሊሆን ይችላል? በታች በምስራቅ በኩል ያለው አዲስ አበባ አያትን፣ መገናኛን፣ ቦሌን ወደዛ ወደ አቃቂ ይንቀጠቀጥ ስለነበረ ወይ ወደ አፋር በኩል ይንቀጠቀጥ ስለነበረ የማይንቀጠቀጥባቸው ቦታዎች ምንም እንደው እንደዋዛ ያዩት ነበር። አሁን አየር ጤና፣ አለም ባንክ ድረስ ተሰምቷል አሉ። ዛሬ ሰፍቷል። ነገ ምን እንደሚሆን አይታወቅም። ኢትዮጵያ እንደኛ ልብ አመፃ እንደ ገዢዎቻችን ጭቆናና ጭካኔ ሳይሆን እንደ ምረቱ ያስባት በረባው ባረባው በአንድ ሰው አስተያየት በሃይማኖት መጣለዝ፣ በፖለቲካው መጣለዝ፣ እርስ በርስ መቆራቆዝ፣ አንዱ አንዱን ሞት መመኘት ያብቃ ብዬ ይመኛለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ይሄ ያሉትን ወቅታዊ ሁኔታዎች የማቀርብበት መንገድም እየተሻሻለ ይመጣል። አስተያየት በቀናነት የምትሰጡኝ ሰዎች በጣም አመሰግናለሁ። ስትተቹ ደግሞ መፍትሄውን ብታስቀምጡ ይህንን ደግሞ የማጸናቸዋሉ። ምክንያቱም እኔ ማላየውን እናንተ ታያላችሁ፣ የሙያ ክህሎት አላችሁ። አሁን ይህንን ብናግዝ የምትሉ ሰዎች አላችሁ። ከልብ በአደባባይ ላመሰግናችሁ እወዳለሁ። እስካሁን የተከታተላችሁ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ተጨማሪ መረጃዎች ይዤ ወደ እናንተ እመጣለው። በተለያየ ሚዲያዎች እዚህ ሀገር በጉንፋን በሽታ ኢንፍሉዌንዛ በርካታ ሕፃናት እየሞቱ ነው። ይሄን ነገር በጥንቃቄ እንድትመለከቱት ምክንያቱም አንዳንዴ በእርግጥ ክትባት ማናስከትብ ሰዎች አለ፣ በራሱ በተፈጥሮ ይቋቋም የሚል። ግን ከፍተኛ ቫይረስ ከሆነ ለሞት የሚዳርግ ከሆነ ክትባቱ ያስፈልጋል። ኢትዮጵያዊ ህጻን ሄኖስ አሌግዛንደር ሞቷል። በዚሁ ምክንያት ስንት የሚያለም ልጅ ቤተሰቡ ስንት የለፉበት ህፃን ልጅ ህይወቱ አልፏል። እሱን በተመለከተ የተለያዩ ዜና ማሰራጫዎች መረጃውን ስላደረሷችሁ ከዚህ ጋር ቀላቅዬ ያላነሳውም ብዬ ነው። ቤተሰቡን ለማግኘት ሞክራለሁ። ሜሪላንድ ውስጥ ነው። ስለተከታተላችሁን በድጋሚ አመሰግናለሁ። 6463263147 ሚዲያውን ለማገዝ የምትፈልጉ ሰዎች በካሽአፕና በዜል መርዳት ትችላላችሁ። አመሰግናለሁ። ጤና ይስጥልኝ።